የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ አልሞተም እየተባለ እንደ አዲስ ስማቸው እየተነሳ ስላለበት ጉዳይ፣ በተለይ ደግሞ በስፋት ከሰሞኑ ወዲያውዲ እያለ እንዲቆይ ስላደረገው ስለዚህ ወሳኝ ነጥብ የቪዲዮ መነሻ ይህንን ዛሬ አስመለክታችኋለሁ። ሰላም ጤና ይስጥልን። ውድ ሀገራችን ልጆች በያላችሁበት ሰላማችሁ ይብዛልን። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌም የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ይመስለኛል ጠቅላይ ሚኒስትር መለስ ዜናዊን ይመስላል የተባለ እንግዲህ በአረብ ሀገር ያለ አንድ ባለስልጣን ቪዲዮ ነበር፣ ቀደም ብሎ የተለቀቀው። ይህ ቪዲዮ የተለቀቀው አንድ ወር ሁለት ወር ያልፈዋል። ታዲያ ይህ ቪዲዮ ከተለቀቀ በኋላ ብዙዎች ሲነጋገሩበት ነበረ። እንደምትመለከቱት ራቅ ብሎ የተቀረጸ ነው። በምስሉ የምታ ት ግለሰብ የጠቅላይ ሚኒስትር የመለስ ዜናዊን ምስል ይመስላል። እና ጠቅላይ ሚኒስትር መለስ ዜናዊ ደግሞ በወቅቱ እንዳልተቀበሩ ሲቀበሩ ደግሞ የነበረው ባዶ አስክሬን ነው እየተባለ ይወራ ነበር። ስለዚህ ጠቅላይ ሚኒስትሩ አሁን የሚገኙት በአረብ ሀገር ነው፣ እውነትም አልተቀበሩም፣ እኝህ ጠቅላይ ሚኒስትር መለስ ዜናዊ እየተባለ የተለያዩ መረጃዎች ይሰሙ፣ የተለያዩ አሉባልታዎች ይሰሙ ስለነበር ሰው ይሄን ቀልድ ፌዝ በሚመስል መልኩ እንደ አዲስ እኛም እኮ አላመንም ነበር አስክሬኑ ይሄ ጥኑ ባዶ ነው እየተባለም ሲወራ ቀልድ ይመስለን ነበር። ለካ የሆነ ሚስጥር አለ እያለ በፌዝ መልኩ የሚናገራለ። አንዳንዱ ደግሞ አእምሮም ይሄን ጉዳይ የሚተነትናለ። ለሁሉ ነገር መነሻ የሆነው ታዲያ ይሄ አሁን እንዳልኳችሁ ይህ የተለቀቀው ቪዲዮ ነው። ታዲያ እንግዲህ ይህ አወዛጋቢ ቪዲዮ ከሩቅ በመሰለ መልኩ ተቀርጾ ከተለቀቀ በኋላ 26000 ላይክ ቲክቶክ ላይ አግኝቷል። 3000 ምናምን ኮመንትም ኮመንቶች ሲደረጉ ነበረ። ሰው እንዳልኳችሁ በቀልድ በፌዝም በሚመስል መልኩ የተለያዩ ሐሳብ አስተያየት ሲያንሸራሽሩ የነበሩ ግለሰቦች ነበሩ ማለት ነው። ከዚህ ጉዳይ ጋር ተያይዞ ደግሞ ሌሎች ማስጠንቀቂያዎችም የተሰሙ ነበሩ። በአረብ ሀገር የማይሆን ሰውን ያለ ምክንያት እየቀረጹ መልቀቅ ዋጋ ያስከፍላል። እባካችሁ ተጠንቀቁ። ሲጠብቁ ቀልድ በሚመስል ነገር ሌላ ጣጣ ውስጥም እንዳትገቡ እያሉ መልእክትም ሲያስተላልፉ ነበሩ። እስቲ ኮመንቱን እዚህ ላይ የነበሩትን ጥቂቶቹን ላንብብ ብላችሁ ይሄው የመጀመሪያው ኮመንት የተደረገው ሰባት መቶ ላይክ ያገኘው ግን እኮ ቁም ነገር አልሞተም ብለዋል። ቅድም ያልኳችሁን አሉባልታ በማንሳት ጭምር መለስ አልሞተም የሬሳ ሳጥኑም ባዶ ነው የተባሉ የተለያዩ በወቅቱ የተነገሩ አሉባልታዎችን በመያዝ ጭምር አሁን ላይ ይኸው አረብ ሀገር ተገኘ እያለ የሚያምን ሰውም አለ። በመቀጠል የሚያስቁ ፈኒ ሆነ መልኩ ደግሞ እሱ መጥቶ ነው ወይስ እኛ ሄደን ነው የሚልም ኮመንት ያደረገ ነበረ። ይሄ ኮመንት ወደ ሁለት ሺህ ምናምን ሰው ነው ይህንን ኮመንት ላይክ ያደረገው። በጣም ብዙ አይነት ኮመንቶች ነበሩ ማለት ነው። ናፍቀህናል አልመሌ አረናልን የሚልም ነበረ። ታዲያ እንግዲህ ይህን ቪዲዮ ከተለቀቀ ወደ ሁለት ወር ያልፈዋል። ታዲያ አሁን ደግሞ እንዳዲስ አዲስ በዚሁ ጉዳይ የተለያዩ መረጃዎች እየወጡ ይገኛሉ። ይኸው እንደ አዲስ ደግሞ እንግዲህ እንዳልኳችሁ ከሰሞኑ በይበልጥ ስለዚህ ጉዳይ እንዲወራ ያደረገው ሁለተኛው ቪዲዮ ይሄ ነው። ቅድም ያያችሁስ ይህ ግለሰብ መለስን ይመስላል የተባለው ቆሞ ነበር። አሁን ደግሞ ቁጭ ብሎ በሆነ ቦታ በነበረበት ወቅት ላይ የተቀረጸ ቪዲዮ ነው እየተንሸራሸረ የሚገኘው የመነፅር ቦታውን የፂም ቁርጣቸውን፣ እንዲሁም የፊቱን ገጽታ በማመሳሰል ጭምር ነው ይህ ግለሰብማ መለስ ነው እየተባለ ሲነገር ሲወራ የነበረው። እንዳልኳችሁ የሚያስቅ ኮመንት ያደረጉ ሰዎች ነበሩ። ነበሩም የሚያዝናኑ መልስ ምቶች ነበሩ። አንዳንዱ ደግሞ እንደው እልም ባለ መልኩ የሚያምንም ሰው አልጠፋም ማለት ነው። ከሚያስቁት መካከል ፍቅሪዝም የሚባል ግለሰብ አለ። የሃይማኖት መሪ ነይም ብሎ የተለያዩ ሀሳብ አስተያየቶች ሲያነሳ የነበረው አንድ ሰው ሲፈጠር እንዲህ ነበር፣ ከሞተ በኋላ እንዲህ ሆኖ ይመጣል እያለ የሚናገር ግለሰብ ነበር። የእሱን ሁሉ መላምቶች በማምጣት ይኸው ፍቅረሲዝም እኮ ተናግሮ ነበረ፣ መለስ ዜናዊ አልሞተም ብሎ ነበር። የእሱ ትንቢት ነው። ይኸው ሌላ ሰው ሆኖ ይመጣል ብሎ ነበር። ይኸው ሌላ ሰው ሆኖ በሌላ ሀገር መጣም ያለ ኮመንት የሚያደረግ ሀሳብ አስተያየት የሚያንሸራሽር ነበረ። ይህ ጉዳይ ከመሰራጨቱ በተለያዩ ቦታዎች ከመስፋፋቱ የተነሳ ዜና ሁሉ የሰሩበት የትላልቅ ቲክቶከሮች ነበሩ። የተለያዩ ዜና የሚያቀርቡ የሀገራችን ልጆች ዜና ሁሉ ሲሰሩበት ነበር። እስቲ ላስደምጣችሁ። የተቀበረው የሚባለው ነገር እውነት ይሆን? ሬሳ ሳጥኑ ባዶ ነው። የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ ይኸው እንግዲህ እዚህ ጋም ድጋሚ ይህንን ሀሳብ ብዙዎች የሚያንሸራሽሩትን በተለይ ደግሞ የሬሳ ሳጥኑ ባዶ ነው ተብሎ በሆነ ወቅት እንግዲህ ተወርቷል። ማን እንዳወራው እንኳን ይህም በቅጡ የሚታወቅ ነገር የለም። ታዲያ ይህን ጉዳይ በማንሳት ጭምር ነው ይሄው ግለሰብ መጥቷል። መለስ አልሞተም እየተባለ ብዙ ዜናዎች ሲሰሩ ነበረ። ይሄ ዜና ይህን ልጅ ከሰረው በኋላ ዘጠና ስድስት ሺህ ላይክ ሁለት ሺህ ምናምን ኮሜንትን የተደረጉት ምን ያህል ቫይራል እንደወጣ ይህን መረጃ ተመልከቱ። በቲክቶክ ከሰሞኑ በጣም ብዙዎች እየተ እያሰሩበት ይገኛሉ። ይኸውም ወንድማችንም የሚያስረዳው ይህንን ነው። አልቱም አልሞቱም ሳውዲ አረቢያ ሱቅ ከፍተው እየኖሩ ነው የሚሉ እና ቀልድ የሚመሳስሉ ሌላም ሌላም ሀሳቦች በእዚ ጋር ደግሞ ጭራሻው እሱ ከፍቶም እየሰሩ ነው ብሎም ደግሞ መረጃ የሚሰጥ ሰው አለ ማለት ነው። ታዲያ እንግዲህ ይህን በተመለከተ መረጃ ጠቅለል ባለመልኩ አንድ ነገር ላጋራችሁ። አሁን በዚህ ሰዓት በሚነሱ የተለያዩ መረጃዎች የተለያዩ ቪዲዮ ፎቶዎች አማካኝነት ብዙ ሀሳብ በተለያዩ ቦታዎች ይሰጣሉ። ነገር ግን እነዛ የምንመለከታቸው ቪዲዮዎች ሁሉ ትክክለኛ እንዲሁን አይሁን ለማረጋገጥ በደንብ ማየት በደንብ ማጤን የሚገባበት ሰዓት እንደሆነ እየሰማን ይገኛል። ይኸውም ኤ አይ ወይም አርቲፊሻል ኢንተለጀንስን በመጠቀም አንድን ሰው በሚመስል ደረጃ ቪዲዮዎች መሰራት ይችላሉ። አንድን ሰው በሚመስል ደረጃ ፎቶዎችን ከእንቅስቃሴ ጋር ማስመሰል ይቻላሉ። ስለዚህ እባካችሁ የሚለቀቁ ነገሮች ሁሉ ልክ እንዳልሆኑ፣ በተለይ ደግሞ ይሄ በእርግጥ ቀልድ በሚመስል መልኩ ነው ብዙዎች እየተቀባበሉት የሚገኘው ግን የሚያምን ሰው ደግሞ ጉዳዩን በፊት ከተነሱት ቅድም ካልኳችሁ አልባልታዎች ጋር በማገናኘት ጭምር መለስ አልሞተም በወቅቱም ተብሏል እያለ የሚያምን ሰውም አይጠፋም ማለት ነው። ስለዚህ አንዳንድ ቪዲዮዎች ሲለቀቁ፣ መረጃዎች ሲሰሙ ይህ ነገር አርቲፊሻል ኢንቴሊጀንስን በመጠቀም የሚቀናበሩ የዛን ሰውን በማስመሰል የሚሰሩ ቪዲዮዎች እንደሆኑ ቀድሞ መመርመር ያስፈልጋል እያሉ ነው ብዙዎች ሀሳብ አስተያየት የሚሰጡት ማለት ነው። ይህም ቪዲዮ እንደዛ ይመስላል የሚሉ አሉ። የሆነ የዜናው በሀገራችን የተለያዩ ዜና ወቅታዊ ጉዳዮችን የሚያነሳም ወንድማችን ሲናገር ይህንን ጉዳይ ሰምተነዋል፣ ኤአይ ነው አይነት ነገር ነው የእሱ መላምት። በሌላ በኩል ደግሞ ያሉ ሰዎች በእርግጥ መለስን የሚመስል ሰው መኖሩ አይቀርም። በዓለማችን ላይ አንድ ሰው የራሱን አምሳያ ሰባት ሰው ሊያገኝ ይችላል፣ ሳይንሱም ይህንን ይነግረናል። ስለዚህ መለስን የሚመስል በዓለም ላይ ሰባት ሰው ሊኖር ይችላል፣ ከዛ ውስጥ አንዱ ይሄም ሊሆን ይችላል። ስለዚህ እሱን መሰለ ተብሎ በአንዴ ሌላ ሌላ ነገሮች ውስጥ መገባት ይሆናልና ከዛም አልፎ ተርፎ ከቀልድም ባለፈ መልኩ እውነት እንደሆነ አምኖ የሚቀበል ሰው ነው። ትንሽ የሚያጠራጥረው ይሄን ነገር እንደ ቀልድና እንዲሁ በዙ ቢታለፍ ጥሩ ነው ባይነን ሲሉ ደግሞ ጉዳዩም በደንብ የተነተኑበት ሰዎችም ነበሩ። በአጠቃላይ እንግዲህ ይህ ግለሰብ በአረብ ሀገር የሚገኝ አንድ ባለስልጣንም የሚመስል አይነት ነገር ነው። እንግዲህ ብዙ ቪዲዮቹ የሚለቀቁት ከተለያዩ ሰዎች ጋር፣ ሱፍ ከለበሱም ሰዎች ጋር ሰላምታ ሲሰጣጥ ቆሞ የተለያዩ መዝሙሮች ሲዘመሩም ቆሞም አብሮ ሲዘምር እንመለከተዋለን። ስለዚህ እንግዲህ የሆነ ሀገር ላይ ያለ ባለስልጣን ይመስላል። ኤአይም ላይሆን ይችላል። ቪዲዮዎቹም ብዙ ቦታዎች ላይ ሲታዩ ኤአይ የመሆን እድላቸው በእርግጥ አነስ ያለ ነው። ታዲያ እንግዲህ ባላሰበው ባልጠበቀው ግለሰብ ይሄ ሰውዬ የኢትዮጵያ ጠቅላይ ሚኒስትር የበፊት ነው የተባለ ደግሞ መረጃዎቹ ቪዲዮዎቹ ቀድሞ እየወጡ ነው። እንግዲህ የሚኖረው አረብ ሀገር ነው። እሱ ደግሞ ታሪኩ በኢትዮጵያ ጭራሽ የባሰ ዝናው በጣም እየናረ ነው የመጣው። እንግዲህ ይህን ጉዳይ ሲሰማ ይሄ የተወራበት ባለቤት የዚህ ግለሰብ ቪዲዮ የዚህ ፎቶ ባለቤት ደግሞ ምን ሊል ይችላል? የሚለውን ነገር በቀጣይ የምንመለከት ይሆናል። የራሱ ቲክቶክ አካውንትም ካለው ራሱ እንግዲህ የሚመልሰው ነገር ይሆናል። እሱን አብረን እናያለን ማለት ነው። ጠቅለል ባለ መልኩ ይዘንላችሁ የመጣ ነው መረጃ። ከሰሞኑ ወዲያ ወዲህ ሲሉ ከቆዩ ጉዳዮች መካከል አንዳንዶቹን ሲያዝናና፣ አንዳንዶቹን ሀሳብ አስተያየት እንዲሰጡበትና በቁም ነገርም እንዲያወሩበት ስላደረጋቸው ወሳኝ ነጥብ ነበር ይዘን የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘ። ሁላችሁ ሰላም